የኢሬቻ በዓል ከሚከበርባቸው ቀናት ቀደም ብሎ የበዓሉን መድረስ የሚናገሩና ለበዓሉ ድምቀት የሚሰጡ የተለያዩ ውይይቶች የቁንጅና ውድድሮችና ኤግዚቢሽንና ባዛሮች ይዘጋጃሉ። በዚህ ረገድ በኦሮሚያ ቱሪዝም ኮሚሽን በየዓመቱ የሚዘጋጁት የቱሪዝም ሳምንቶች የክልሉን ቱሪዝም በተገቢ መንገድ ለማስተዋወቅ እያገዙ ነው። ስለ ቱሪዝም ሰው አዌርነስ እንዲኖረው፣ ሁለተኛ ደግሞ ያለንን ሀብት አውቀን በአግባቡ መጠቀም እንዳለብን እያንዳንዱ ሴክተር ውስጥ ያለም በተለያዩ አጋጣሚ ደግሞ ስለ ሀገራቸው ማወቅ ያለባቸው ግለሰቦችም ይሆኑ ወደ ኢንቨስትመንትን መምጣት ያለባቸው ሰዎችም ኢንቨስትመንትን ለማበረታታት ትልቅ የራሱ የሆነ አስተዋጽኦ ያደርጋል ማለት ነው። ኮሚሽኑ ዘርፉን ለማነቃቃት ከባለድርሻ አካላት ጋር ትስስር መፍጠርን ከፍተኛ ቁርጠኝነት የሚጠይቅ ተግባር አድርጎ እንደሚወስድም ሲገልጽ፣ ተሳታፊዎች ደግሞ ይህንኑ በማጠናከር ሀሳባቸውን አጋርተውናል። ከተማ አርጋጅርቱ እናንተም እንደምታዩት ኦሮሚያ ክልል ውስጥ ያሉ የተለያዩ ሀብቶች ቀርበዋል። ባህላዊ አልባሳቶችና ምግቦችንም እያስተዋወቅን ነው። ከዚህ አንጻር ትልቅ ሚና ያለው ዝግጅት ነው። የተለያዩ ሀገራትና ድርጅቶችም የሚታደሙ በመሆኑ ያለንን ሀብት ልብሶቻችንን፣ ምግቦቻችንንም እንዲያዩ እያስቻለን ነው። ኬንያ ማለት ኦፍ ኬሰት ከቀበቴ ስሪት አገርሲሳ ጅራ ጀቹ ኦሮሚያ ኬሳል ቡደ ድሩ አዳ ኦሮሚያ ከኑይ ቤክሲስ ኑፍ ኦሮሚያ ያላትን የማዕድን ሀብት፣ የባህል ሀብት እንድናስተዋውቅና ከሌሎችም እንድንማር እድል ፈጥሮልናል። በጣም ደስ የሚል ነው። ምርቶቻችንን ለሰዎች እንድናስተዋውቅ እድል አግኝተናል። ኮንጫራ ጉዳለ በቱሪዝም ሳምንት ከሀገር ውስጥ ባሻገር የተለያዩ ሀገራት የቱሪዝም ባለሙያዎችና አስጎብኚ ማህበራት የሚካፈሉበት በመሆኑ የተለያዩ ልምዶችን በመውሰድ ዘርፉን ለማሳደግም ከፍተኛ ድርሻ አለው። ስለ ሌሎች ሀገር የቱሪዝም እድገት ተሞክሮ ምን ይመስላል የሚለውንም ደግሞ ከሌሎች ሀገር የሚመጡ የየራሳቸውን የካልቸራል ኤክስቼንጅም የስራ ልምድም እንዲሁም ደግሞ ቱሪዝምን እንዴት እንዳሳደጉ ልምድ የምናካፍልበት እኛም ደግሞ ልምድ የምንቀስምበት ነው ማለት ነው። ሶ ይሄ ትልቁ የቱሪዝም ሳምንት ስራ ነው። ኢሬቻን ተንተርሰው የሚዘጋጁት ኤግዚቢሽንና ባዛሮች የክልሉን የቱሪዝም ሀብት ከማስተዋወቅም ባሻገር ምርቶቻቸውን ለሚያቀርቡ ተቋማትና ግለሰቦችም ኢኮኖሚያዊ ተጠቃሚነትን ይዘው ይመጣሉ። ገባችን እንድናሰፋ ይረዳናል። ብዙ ከስተመሮችን ወደ እኛ እንዲመጡ ማድረግ ይችላል። የተለያየ ዲዛይነሮች ጋር የተለያየ ባለሙያዎች ጋር ልንገናኝ እንችላለን። አንደኛ ሙያ እንለዋወጣለን፣ ሁለተኛ በሽያጭ ዙሪያ ደግሞ እሬቻ ስለሆነ ማንም ሰው ይህን ለብሶ ነው እሬቻ መሄድ የሚፈልገውና በቃ እንሸጣለን። እንዲህ አይነት ዝግጅቶች ላይ የሚሳተፉ ከአራቱም የኢትዮጵያ አቅጣጫ የሚመጡ ዜጎችም የእርስ በርስ የባህል ልውውጥ እንዲያደርጉ ማስቻሉ ሌላኛው በረከቱ ነው። በብሔሩ ብሔረሰቦች መካከል ያለውን ሶሻል ቦንድ፣ ሌላ ደግሞ የኦሮሞ ህዝብ አይደንቲቲ በራሱ ሰልፍ ፕራይድ ዴቨሎፕ እየሆነ የመጣበት ሁኔታ አለ ማለት ነው።